በመጨረሻም እንግዲህ አደይ ክፍል 24 በዛሬው ክፍል ማለት ነው። አደይን እንግዲህ አንዴ ፍቅር በበርበሬ ያጠነቻት፣ አንዴ በሰው አሳግታ መከራዋን ስታሳያት ነበር። ይሄ ሁሉ አልበቃት ብሎ ዛሬ ደግሞ በራሴዎች አንቄ ልገላግላት ብላ እንግዲህ እያነቀቻት ነበር። አደይን አንቃ የእውነት ህይወቷን ታሳልፈው ይሆን ወይስ ደግሞ ለሌላ በሽታ ተዳረጋት ይሆን? ምንታደርጋት ታደርጋት ይሆን? እች ፍቅር የተባለች ሰይጣን እንግዲህ በአደይ ላይ መጥፎ ሰው እየሆነችባት ነው። በሌላ በኩል ደግሞ የአደይ እህት ብርሃን ተገኝታለች ማለት ነው። ያደይ የት ስለተገኘች ደስ ያላችሁ በላይክ አሳዩኝ ማለት ነው። ሌላ ደግሞ እንግዲህ ኤላን ዘራፊዎች ማለት ነው። ማጅራቱን ብለው እንግዲህ ስልኩን እየዘረፍ ነው እየዘረፈው ነበር። ኤላስ ምን ላይ ይሆን ይሆን ምን ሆኖ ይሆን መጨረሻው ምን ይሆን ይሆን? በሌላ በኩል ደግሞ ብርሃንን እና አደይን ለምን ምግብ ቤት አትከፍቱም እንደዚህ አይነት ሙያ እያላችሁ እያላቸው ነበር ኤላ። ነገር ግን ኤላ የሆነ አደጋ ደርሶበታል ማለት ነው። ይህ አደጋ ደረሰበት ማለት ደግሞ ገና ከሩቅ አገር መምጣቱ ነው። ከዚህ በኋላ ያን ሰፈር ለቆ ሊወጣ ይችላል ማለት ነው። እንግዲህ ኤላ እዛ አካባቢ መምጣቱ ለፍቅርና ለሊዲያ በጣም ተመችቷቸው ነበር። ሊዲያም እንደ ፍቅረኛዋ በማየት እቤቱ እየተመላለሰች እየተሞላቀቀችበት ነበር። ስትፈልግ ትስመዋለች፣ ስትፈልግ ታቅፏለች፣ ስትፈልግ ትገለፍጠዋለች። ለፍቅር ደግሞ እንግዲህ አዴን እዛ ቤት ሂጅ እያለች ዴብን ማስፈራሪያ እያደረገች ነው ወደዋለች፣ አፍቅረዋለች ስራዋን ትታ እነ ኤላ ቤት ነው የምትውለው፣ በማለት እንግዲህ አደይን ለማስጠቆር እየተጠቀመችበት ነበር። ነገር ግን ኤላ እዚህ አካባቢ ከወጣ ፍቅር እንግዲህ የምታደርገው የምትሆነው ቅጡ ይጠፋታል ብዬ አስባለሁ። ባርኮት እንግዲህ ለአደይ ፍቅሬ ልግለጽላት አልግለጽላት እያለ በሀሳብ ብገልጽላት ሰው እንዴት እህቱን ያፈቅራል ብላ ትገለፍጠኛለች፣ የባሰ ትርቀኛለች፣ በማለት ደግሞ ፍቅሬን ብገልጽላት ይሄ ነገር ቢከሰትስ በማለት እንግዲህ በመፍራትና በመስጋት ፍቅሩን ሳይገልጽለት ከአካባቢው ተሰውሯል ማለት ነው። ማን? ባርኮት በመሄዱ ግን አደይ ያዘነች ትመስላለች ማለት ነው። ምክንያቱም መሄዱን አልፈለገችውም። እዚህ እንዲሆን ትፈልጋለች። ምክንያቱም ይንከባከባታል። ፍቅርና ሊዲያ ሲገለፍጧት ሲያስቸግሯት እሱ ነበር ከብዙ ነገር የሚገላገላት ሰው። ባርኮት መሄዱ ለአደይ መጥፎ ዜና ሆኖ እያለ ነገር ግን ፍቅሩን ሳይገልጽላት የት እንደሚሄድ አይታወቅም። ለፋሲካ እመለሳለሁ ብሏት ከዛ ቤት ወጥቶ ሄዷል ማለት ነው እንግዲህ እዛ ድራማ ላይ ሁለት ወንዶች አንዲት ሴት አፍቅረው መከራቸውን እያዩ ነው። እንግዲህ ባርኩት እንደሚያፈቅራት በእርግጥ ዴብ አያቅም። ዴብ ግን በአደይ ፍቅር ክንፍ ማለቱን ለሁሉም ሰው እያስረዳ ነው ማለት ነው። ዴብ ደግሞ አደይን ማፍቀሩ ለፍቅር ራስ ምታት ሆኖባታል፣ ሕመም በሽታ ሆኖባታል። ፍቅርን ባይወዳትም፣ ፍቅር ግን በግድ የራሷ ለማድረግ የምታደርገው ጥረት አደይ ላይ ከባድ ጥላቻ እንዲኖራት አድርጓታል ማለት ነው። አደይ እንግዲህ ሁሉ ነገር ተቋቁማ ለቤተሰቦቿና ለእህቷ ስትል እንግዲህ ይህን ስራ የፍቅርንም የሊዲያንም ግልምጫ ተቋቁማ እየሰራሽ ነበር። ነገር ግን በመጨረሻው ሰዓት ዴብ እንግዲህ ሳታስበው ከተኘችባት ሄዶ ከተኛችበት ሄዶ ባላዬ እየደባበሰ እየደባበሰ ወይ ፍቅር፣ ፍቅር እኮ ባላጌ ለሚያረጋችሁ ጋይስና እየደባበሰ እንዳለ እንግዲህ ይህን ያየችው አደይ ስትነቃ እንግዲህ ከእንቅልፏ ምናልባት ዴብ አጠገቧ ስታገኘው ምክንያቱም ከዛ በፊት እወድሻለሁ፣ አፈቅርሻለሁ እያላት እየተመናጨቀባት ስለሆነ እንግዲህ ፊቷ ስታገኘው ሌላ ነገር ሊያደርግ ነው ሊያስገድደኝ ነው መጥፎ ነገር ሊያደርገኝ ነው ብላ በመደናገጥ እንግዲህ ጩኸቷን አቅልጠዋለች ማለት ነው። አደይ እንግዲህ ይህንን ጩኸቷን ስታቀልጠው ነበር ፍቅርና ሊዲያ ሰምተው ወደ ክላሷ ዘው ብለው የገቡ እንግዲህ ክላሷ ዘው ብለው ሲገቡ አደይንና ዴብን አይተውታል ማለት ነው። ይሄ ነገር ለፍቅር በጣም አስደንግጧታል። ቢያስደነግጣትም ግን የራሷ ፍቅረኛ ዴብ ያደረገውን ጥፋት ወደ አደይ ጠቅለል አድርጋ ለምንድነው ዴብ ላይ የጮሽበት በማለት እንግዲህ ፍቅርን እያስፈራ እንትናን አደይን እያስፈራራቻት ነበር። ይባስ ብሎ ጭራሽ አንገቷን አንቃ ልትገላት ነበር ማለት ነው። ለምን ተጮሄበታለች ብላ ማለት ነው። እሱን ሳይሆን የተናገረችው እሷን ነው። ነገር ግን አደይ ዛጋ ጥፋት የለባትም ነበር። ነገር ግን ሁሉንም ነገር ጥፋቱን በሙሉ ወደ እሷ ነው የሚያደርጉት። አያችሁ እኛ ሰው ቤት ስንሰራ የቤት ሰራተኛ ማስተንፎን እዩ። እንግዲህ ቤት ውስጥ ልጆቹ የሰበሩትን እቃ እራሱ የሰበረችውን እቃ ሁሉን ወደ ወደኛ ነው የሚያላክጉት ምክንያቱም በቃኛን ሁሉን ነገር ምንችል ነው የሚያደርጉን፣ ከስራ እስከ ነገር ማለት ነው። እንደ ሰው አያዩንም። ሰው አደይንም ፍቅር እንደዛ ነው እያየቻት ያለችው። ሁሉም ሰው ባጠፋ አደይን ምትገለፍጣት። በሌላ በኩል ደግሞ አደይን ዴብ እንዲጠላት የምታ የማታደርገው ጥረት የለም። ምክንያቱም ወደ ኤላ ቤት ሂጅትልና ከዛ በኋላ ራስዋን አትፈልገ ሄደች መሄድ እፈልጋለሁ እያለች ነው። ኤላን በጣም ወደዋለች አፍቅረዋለች እያለች ነው። ዴብ ደግሞ ይሄ ነገር አጠራጥሮት አደይን ሲጠይቃት ምንም እንደዛ ያልሆነ ፍቅር አስገድዳት እንደሆነ የምትሄድ እየነገረችው ነበረ። ዞሮ ዞሮ ፍቅር ከዴብ አዴን ለማራቅ ጥረት እያደረገች ነው። አዴም ከሱ አረቃ፣ ወደ ፍቅር ሁን፣ ከፍቅር ጋር ሁን፣ ፍቅርን ተንከባከባት፣ ለፍቅር ከባድ የሆነ እንክብካቤ ያስፈልጋታል፣ በጣም ትወዳለች፣ በጣም ታፈቅራለች እያለች እንደውም ሁለቱ እንዲፋቀሩ ለማድረግ ጥረት እያደረገች ነው። ነገር ግን እሷ እንደዚህ የምታደርግ አይመስላትም። የምታደርገውን ነገር ሁሉ አመዳፋሽ ነው የምታረጋት። አደይ ጥሩ ነገር ስታደረግላት፣ ያችኛዋ ደግሞ በመጥፎ ነገር ነው የምትለውስባት ማለት ነው። ይሄ ነገር እነሱን ቢያናድዳቸውም ለአደይ ግን ምንም አይደለም። ምክንያቱም አላማና ግብ ስላላት ቤተሰቦቿን ማገዝ ስለምትፈልግ ሁሉንም ነገር ችላ መስራት ነው የምትፈልገው። ነገር ግን ይሄ ነገር ህይወቷን እስከማጣት ሊያደርሳት ይችላል። በሌላ በኩል ደግሞ ብርሃን ባርኩቱን ሳታፈቅረው አልቀረችም። ብዙ ነገር እያወራችሁ ነው፣ ስለ ፍቅር እያወራችሁ ነው ምናምን ምናምን። ባርኩት ሊያያት አልቻለም እንጂ ከአደይ እህቷን ቢያ እያዋጣው ነበረ። ምክንያቱም ጓደኛው በጣም ነው የሚወዳት አደይን። ሰው ሊያገኛት አይችልም። ስለዚህ በእሷ ፍቅር ከሚሟዘዝ ፍቅሩን ወደ ብርሃን ቢያ ይሻለው ነበር። የአደይን እህት ቢያፈቅር ይሻለው ነበር። ነገር ግን ወደዛ አይኑን ገልጦ መመልከት አልቻለም። አይኑን ተክሎ ያለው አደይ ላይ ነው ማለት ነው። እንግዲህ የዚህ ድራማ መጨረሻ በጣም የሚያጓጓ ነው። ምክንያቱም ከቀን ወደ ቀን በጣም እየተወደደ ነው፣ ብዙ ሰው እየወደደው ነው ማለት ነው። ብዙ ተመልካች እያገኘ ነው፣ ምክንያቱም የሁላችንም ላይፍ የሚያሳይ ድራማ ነው ማለት ነው። በተለይ አሰሪዎቻችን እኛ ላይ የሚያደርጉትን ጫና ቁልጭ አድርጎ የሚያሳይ ልክ እንደ ጽናት ድራማ እንደውም አሁን ከጽናት ድራማ በላይ በጣም እየታየ ያለው አደይ ድራማ ነው ማለት ነው። በተለይ እነዚህ ሁለት እንስቶች ደመከልብ የሆኑ እንስቶች አደይን ይረብሻሉ። እርስ በርሳቸው ደግሞ አይስማሙም ማለት ነው። በጣም ይቀናናሉ አያቸው። የራሳቸው ብዙ የበለጠ ነገር እያለን ነገር ግን የሰው አሻግረን የምናየው ነገር እኛ ሴቶች በተለይ በጣም የሚያስጠላ ባህሪያችን ነው። ሰው አደይ ምን ይሆን ይሆን መጨረሻዋ? እንግዲህ እንዳያችሁት ፍቅር አንገቷን አንቃ እያስለፈለፈቻት ነበረ። ምን እንደምታደርጋት አይታወቅም። ከአሁን በፊት ብዙ ነገር አድርሳባታለች። በበርበሬ አጥናት ትሰራለች አሳግታታለች። ይህ ሁሉ አልሳካላ ሲል እንግዲህ ክለምን ከዴም ጋር እየውሽ ብላ እንግዲህ አንገቷን አንቃ በጢምባሯ እየደፋቻት ነበር። ኤላም ደግሞ እንግዲህ ዘራፊዎች ከኋላ ሆነው እየዘረፉት ነበር። ይሄም የሚዘረፈው እንግዲህ የአደይ ዘመድ የሆነው ልጅ ነው። ስልኩን እየቀማው ነበር። በኋላ ግን የአደይ የነ አደይ አጋዥ ዘመዳቸው የሚያስብላቸው ብርሃንን ከጎዳና ያነሳት እንደሆነ ምን እንደሚሰማው አይታወቅም። ዞሮ ዞሮ ኤላ ምን ይሆን የሆን መጨረሻው? በቀጣይ ክፍል ምናየው ይሆናል። እስከዛው ባይ ባይ፣ እወዳችኋለሁ።